በኢየሱስ ክርስቶስ አምኖ ድነት አለ ወይ? በማመን ብቻ ድነት የለም። ድነት የሚከናወነው በአራት ጉዳዮች ነው። አንደኛው ሃይማኖት ነው። ሃይማኖት ብቻ አያድንም፣ አጋንንትም ያምናሉ። አምኖ መጠመቅ ነው። ልጅነትን ማግኘት ነው። ሁለተኛው ተጠምቆ ደግሞ ቅባሜሮን መታተም ነው። ሦስተኛው ከቅባሜሮን መታተም ቀጥሎ በስጋው ደግሞ መክበር ነው። ከዚህ በኋላ ወጥቶ ወርዶ እንደ ክርስቶስ አምሳል በጎ ስራ መስራት ነው። በእነዚህ ውስጥ ነው ድነትን የሚያገኘው። ይህም ቢሆን ዳነ ብለን ምንጠራው እንደው አንድ ምሳሌ ላውራችሁ። በጣም ከተነሳ ዘንድ እኛ ድነናል አልዳነም? ድነናል አልዳነም? መልሱልኝ። በደንብ እርግጠኛ ናችሁ? ድነናል አልዳነም? እሺ፣ ለዳነ ሰው ጉባኤ መምጣት ቤተክርስቲያን መስራት፣ መመላለስ፣ መጾም ያስፈልገዋል? እሺ፣ ድነናል አልዳነም? ለዳነ ሰው ቤተክርስቲያን መመላለስ መጾም መማር ያስፈልገዋል? እንዴት? አልዳነማ ያልኋችሁ፣ ግልጽ ነው። ድነናል አልዳነም? ከዳነ ጾሙ ሲሉን ጸልዩ ሲሉን አስቀድሱ ሲሉን ንሳግቡ ሲሉን ድነታችን አልተቃወሙንም ወይ? እሺ ለምን? እኛ ምን ላይ ነው ያለነው? ያመነ የተጠመቀ ምን ይላል ዳነ ወይስ ይድናል? ይድናል፣ መቼ ቢዘልቀው። እሺ ልጨምራችሁ። እኔ ቅዱስ ነኝና ቅዱሳን ናችሁ ነው ሁኑ? መቼ ብንዘልቀው። እኔ ቅዱስ ነኝና ቅዱሳን ናችሁ ይላል። ምንድነው የሚለው ታዲያ? ቅዱሳን ሁኑ። መቼ? በጌታችን በኢየሱስ ክርስቶስ ያመኑ ይጸድቃሉ ይላል። ጸደቁ አለ? ይጸድቃሉ! መቼ ቢዘልቁት፣ እኛ ሂደት ነው ማለት ነው። እኛ ማለት አጭር ምሳሌ ነገራችሁ። እስራኤል ግብጽ ነበሩ። ከግብጽ ወጡ፣ ውሃው ተከፈለ። ከዚያም ከተሻገሩ በኋላ መና ወረደ፣ በሉ፣ ውሃ ፈለቀ፣ ጠጡ፣ ደመና ተጋረዱ። እንዲህ ሁነው እያለ ጉዞ ላይ ናቸው። ጉዞ እያሉ ከነአን ገቡ አይባልም። መና እንደ ስጋው፣ ውሃ እንደ ጥምቀት፣ ደመና እንደ ልጅነት ባህር ኤርትራ ከሲኦል እንደመሻገር ነው። ጉዞ ላይ አለን። መድረስ አለመድረስ የእያንዳንችን ድርሻ ነው። ደረስን አንልም። መድረስ አለመድረስ ድርሻችን፣ ጉዞ ላይ ያለ ሰው ጨረሱ አንልም። ክርስቶስ ዓለምን አድኗል። እኛን በህይወት ያለን ደግሞ በድነት ጎዳና ላይ ያስቀምጦናል። መዝለቅ መጓዝ ይጠይቀናል። ስለዚህ ጉዞዊ ሂደት እንጂ አንድ ጊዜ የተጨረሰ አይደለም። ከእለተ አርብ ከአቤል እስከ አርብ ድረስ የነበሩትን ያዳነ በቤዛነት ካሳ ነው። ከአርብ በኋላ ደግሞ እስከ ምጻት ድረስ ያሉትን እሚድኑት በአራያነት ቤዛ ነው። አራያነቱን ካልወሰዱ ብቻውን አያድም። መምሰል አለባቸው ክርስቶስን። እንደ ተጠመቀ መጠመቅ፣ በጎ እንዳደረገ ማድረግ፣ ስጋውን ደሙን ተቀብሎ እንዳሳየን መቀበል፣ መከራ እንደተቀበለ በመከራ ማለፍ ይጠይቀናል። ክርስቶስን መስሎ መሄድ።